ጉድ፣ ጉድ፣ ጉድ፣ ጉድ የሰኢድ ጉድ የማያልቅ የሰኢድ ጉድ ወጣ ማለት ነው ዛሬ። የማያልቀው የምታጋልጠው አዩ ሰኢድን አጋልጠዋለች ዛሬ ማለት ነው ዋት የምር ምንድን ነው እየተካሄደ ያለው ምንድን ነው ሰኢድ ማለት ነው አዩ ሰርቃኝ አዩ ቀይን ዘርፋ ቤቱን ሆና ባዶ ውን አድርጋ ቃይን ሁሉ ዘርፋ ንብረቴን ሁሉ ዘርፋ ቤቱን ባዶ አድርጋ ጠፋች አላለም እንዴ? አላለም ወይ? የእኔ ጥያቄ ማለት ነው። እንደምታያቸው እንግዲህ በአንድ መኪና ሰበር ዜና ነው የሚያስፈልገው። የምሬ ነው የምላችሁ ሰበር ዜና ነው የሚያስፈልገው። ሰበር ዜና ሰኢድ ዘርፋኝ ሂዳለች በአገኛት አለቃትም። ግን ደግሞ በድያት ነው ያላት አዩ ጋር እንግዲህ አዳማ ውስጥ በዚህ መልኩ መኪና ውስጥ እንግዲህ ጋቢና ቁጭ አድርጎ እያዝናናት ፈታ እያለ እንግዲህ፣ ከአዩም ልጅ እንዳለውም እየተነገረ ነው ማለት ነው። እንግዲህ እች ልጃቸው በልጅነቱ በልጅነቷ የወለደቻት ያው አብረው ስለሆኑ የሰፈር ልጆችም ስለሆኑ እንዲያ እንዲያ ሲሉ የወለዷት ልጃቸው እንደሆነችም እየተነገረ ይገኛል ይገኛል እንደምታዩት እንግዲህ መኪና ውስጥ ነው የቀወጡት፣ ይገኛሉ ማለት ነው። ንግስት ሱማያ የትንሽ ያችኛዋን ስትከላከል እችኛዋ ትመጣለች፣ ያችኛዋን ስትከላከል እችኛዋ ትመጣለች። ታዲያ በዚህ መሀል እንዴት ነው ንግስት ሱማያ ከሰኢድ ጋር መታረቅ አለባት ብላችሁ የምትሉት? ኦ ማይ ጋድ እንዴ! እንዴ! እና ታዲያ ሂጃቧን እንድትለብስ አድርጋት እንጂ ሰኢድ፣ የምሬን ነው። ሂጃቧን እንድትለብስ አድርጋት ሂጃቧን እንድትለብስ አድርጋት። እንዴ አዩ እንግዲህ በደስታ ፍንድቅ ፍንድቅ ድቅ። እኔ ኮ ጠፋች ማለት ነው በቃ። አህሙ ጋር መስራት ጀምራ ነበር፣ ሌሎች ጋር መስራት ጀምራ ነበር ምናምን። አዲስ አበባ እንዲ አዳማ ምናምን እያለች ነበረ። እኔ ሰሞኑን ጥፍት ስትል ጠርጥሬ ነበረ። የምሬን ነው ምላችሁ፣ ጠርጥሬ ነበረ ማለት ነው። ጉድ ጉድ ጉድ ጉድ ጉድ ነው ወገን፣ ጉድ ነው የምሬ ነው፣ ጉድ ነው። እንደምታዩት እንግዲህ በቃ እየቀወጠው ይገኛል ማለት ነው። ኧረ ሰይድ፣ ኧረ ሰይድ፣ ኧረ አፈርንብህ! የምሬ ነው አፈርንብህ፣ አፈርንብህ። ምን አስበህ ነው አንተ ግን እንዴ? እዚያ ጋር አብርሽን አብርሽና ሩታን የምታሯሩጡ ሰዎች፣ እንደ አብርሽ ትክክል አይደለም የምትሉ ሰዎች፣ እዚህ ጋርም ሌላ ትክክል ያልሆነ ሰው አለ። የምሬ ነው ምላቸው፣ ሌላ ትክክል ያልሆነ ሰው አለ ትክክል ያልሆነ ሰው አለ። ዲዲዲዲዲ ጉድ እኮ ነው። ስንት ሴቶች ነው የምታሳየን አሁን? በዚሁ አጋጣሚ ላዩ ማለት ምፈልገው አዩ ያችን እች ሀዊ የምትባል ሰይድ ሰሞኑን አገባዎሽ ብሎ ያመጣትን ሴት ቅጥቅጥ አድርገሽ ከዚህ ሰፈር እንድታጠፊልን እንፈልጋለን። ቅጥቅጥ አድርገሽ እዚህ ሰፈር እልም አድርገሽ እንድታጠፊልን እንፈልጋለን። ምላሷን በረድ እንድታደርጋት እንፈልጋለን ማለት ነው። አዩ ይህንን ነው ማለት ነው የምልሽ። ሰላም ሰላም፣ ለእናንተ ይሁን ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ያለም ዳርቻ ብዝት ብዝት ስት ይበልልኝ እያልኩኝ ዛሬ እንግዲህ እንደምታዩት ሰኢድና አዩ ማለት ነው ፍንድቅ ፍንድቅ ድቅ ፍንድቅ እያሉ እንግዲህ የቀወጡት መጠዋል ማለት ነው። ምንድነው ነገሩ? እየቀወጡት ነው ማለት ነው። እንግዲህ ናፍቆታቸውን እየተወጡ እንዲሁም አዩ ናፍቆቷም እየተወጣች ፍንድቅ ፍንድቅ ድቅ እያለች በደስታ በሳቅ በቃ አላድለ አላቅ ምን እንደምላችሁ እንደምታያት ፊቷ ይናገራል፣ ጥርሷ ይናገራል፣ ሁለ ነገሯ ይናገራል። እና እንደምታያት እንግዲህ ፍንድቅ ፍንድቅ ድቅ ብላ መጣለች ማለት ነው። ከሰይድ ጋር እንዲህ ትቀውጠዋለች ማለት ነው። ሀዊስ የታለች? ሰሞኑን አገባዋት ያላት ሰይድ፣ የት አለች? የት ሄደች? በመጀመሪያ ደረጃ ሌላው እንግዲህ ሱማያ ንግስት ሱማያ ሌላ ምንም አልለም። ቦጋ ሌሙ ጽናቱን ይስጥሽ፣ ጽናቱን መቻያውን ይስጥሽ። ወዮ ወዮ፣ እኔ እኮ ብዬ ነበር። ንግስት ሱማያ ሰይድ እንደዚህ ነው ታረቀ። ለምን ትሉኛላችሁ? ከቪዲዮ ጀርባ እናንተ ቪዲዮ ላይ ሀያ ደቂቃ ወይ ደግሞ አስራ ምናምን ደቂቃ ተቀርጾ የምታዩትን እያያችሁ አትፍረዱብኝ። እኔ ሆዴ ቆስሏል፣ እኔ ልቤ ቆስሏል። ከሱ ጋር መኖር አልችልም፣ ያንን ነገር ማስተካከል ስላልቻለ ነው ብላ ተናግራ ነበር። ሚያምን አጠፋ እንጂ ሚያምን አጠፋ ማለት ነው። ወይኔ በላቸው ስለዚህ እንግዲህ ሰይድ ምን እያደረገ ነው? ምን እየሆነ ነው? ሱመየንስ በዚህ ልክ ማለት ነው፣ ሴቶችን እየቀያየረ ማፍሸቁን ምን አመጣው? እንዲ ምን አመጣው ሰይድ የምሬን ነው። የሰይድ ስርዓትህን ልትይዝ ይገባል ማለት ነው እንዴ! ወይ ባንዷ ጽና፣ በቃ ባንዷ ጽና። የምሬን ነው እንዴ ባንዷ ጽና። በቃ በነገራችን ላይ ከዚያችኛዋ አዩ ትሻላሃለች ሰይድ ማለት ነው። እዚች አሁን የመጣች ሀዊ ከምትባለዋ አዩ የጥፍጥፍ ጥፍ ትሻላለች። የምሬን ነው እንዴ! እንደዚህ ከነንትኗ ማለት ነው አላደለ፣ ከነ ቅብጠቷ ከነምናምኗ፣ ከነዝላዩ እንዴ አይለብዩ አዩ ማለት ነው። ቦጋ ለሙት አይለብዩ አዩ የምሬን ነው። እና በእርግጥ ከሀዊ አዩ ትሻለዋለች። ያው ምናልባት ከሀዊ ጋር በእምነት ነው አንድ ቢሆኑ፣ ግን የእምነት ችግር ያለበት አይመስልም ሰኢድ። ምንም አሰለምኳት ምናምን ብሎ ነበር አደላ። አዩን ተመልሰው ያው ነው ማለት ነው። ምንም አዩ ሻርፓን ጥላ ወይ ደግሞ ይሄ ሂጃቧን ጥላ እንደምታየት ወዲያውኑ ነው ተቀይራለች ማለት ነው ውዶች ዬ ስለዚህ ምንም የትኛው ነው ትክክል ሰይድ እያደረገው ያለው ነገር የሚለውን ማወቅ አልቻልም፣ ወይም ልናወቅ አንችልም ማለት ነው ዶችዬ። ስለዚህ ሰይድ ከአዩ ጋር እንደተለያየ እቃውን እንደዘረፈችው ቤቱን እቃ እንዳለ፣ ምክንያቱም ሶመያ ያንን ከወሰደች የኔስ ድርሻ ምንድን ነው ብላ እንደወሰደች ነበረ። እንግዲህ እሱ የመን ባለበት ሰይድ ይመን በነበረበት ሰዓት አዩ ሁሉንም ነገር ሽጣ ሁሉንም ነገር ይዛ እንደ ጠፋችና በቃ እንዳላገኛት ወይም ደግሞ ምንም ሌላትም እንደማይችል ነበር የተናገረው። ነገር ግን አብረው ናቸው አሁንም ማለት ነው። ሰይድ ማለት ነው እዚችም እዚያችም እዚችም ጋዚያችም ጋዚያችም ምንድን ነው ማለት እንዲ ምንድን ነው ችግር? ይሄ ምሬን ነው። ምንድን ነው ችግር ወት ለምን ባንዷ ትጸናም? ባንዷ ለምን ጸንተ ቁጭ አትልም? ሰይድ ያንተ ችግር ምንድን ነው? የምሬን ነው እንዴ? ምናልባት ሱማያን ለይሄ አላደለ ለማሸማቀቅ ወይ ደግሞ ሱማያን እንድትናደድ ምናምን ፈልገው ከሆነ በራስህ ላይ ነው እየቀለድክ ያለው። በቃ ሱማያ ምንም የሚጎልባት ነገር የለም። የምሬ ነው፣ አንተ ሴት ስለቀያየርክ ሱማያ ምንም የሚጎልባት ነገር የለም ማለት ነው። ምንም የሚመስላት ነገር የለም ማለት ነው። እንደ ስለዚህ አረጋገው ሰውዬ፣ የምሬን ነው። አረጋገው አረጋገው፣ ቀስ አድርገው ቦጋሊ ሙት አረጋጋው ቀስ አድርገው፣ ነው ማለት የምፈልገው ማለት ነው። ለሰኢድ እና ትንሽ ቀስ አድርገው፣ ቦጋሌ ሙት አዩም ደግሞ በጣም እንጣጥ እንጣጥ አትዝ ላይ እንግዲህ እንዴት ነው? አንዴ ሂጃብ ለብሰሽ ትመጫለሽ ማለት ሙስሊሞች ጋር ስትሆኚ ሙስሊም መስለሽ ትመጫለሽ። በእርግጥ ሊሆን ይችላል ልትሆኚ ትችያለሽ። ግን ደግሞ አትቀለጅ። ሰይድም ስርዓት ያዝ በሃይማኖት ህም አትቀልድ የምሬን ነው። እንደዚህ ጋ ማለት ነው ስትፈልግ ሂጃባ ልብሰህ በቃ ሰልማዋል የኔ ናቸው ትላለህ፣ ስትፈልግ ደግሞ አይ በቃ ትቸዋለሁ ትላለህ። እነሱ ሲሄዱ ትሸኛለህ፣ ሲመጡ ትቀበላለህ። ምንድን ነው ለምን በስርዓት አይሆንም? ወይም በስርዓት አታደርግም? በስርዓት ለምን አታደርግም ነገሮችን ማለት ነው። ሰይድ መልዕክቴ ይሄ ነው የሚሆነው ማለት ነው። ለሁላቸውም ማለት ነው፣ ለሰይድም ላዩ። ያዩ ግን ከሀዊ ግን አዩ ትሻለናለች። የምሬ ነው ሀዊ እች ሀዊ ብሎ ሰይድ ከመጣት እጥፍ አዩ ትሻለናለች፣ ከነ ቅብጠቷ፣ ከነ ዝላዩዋ፣ ከነ ቦክሷ ማለት ነው። እንደ ከነ ቦክሷ ትናፈቃለች። የምሬን ነው የምላችሁ እንደ እንደ አዩን በቃ አግባና እንግዲህ ተቀመጥ ማለት ነው። በቃ እንደ ካላማረብህ እዚህም እዚያም ከምትል ማለት ነው ሰይድ ሶ ውዶች፣ የዛሬ መልክቴ ወይም ዛሬ ማለት የምፈልገው ይህንን ነው ማለት ነው ለሰይድ ያው አዩ ስትፈነድቅ ስትፈነዳድቅ እያየናት ነው። እሱ ራሱ ሰይድ ራሱ እንግዲህ በሙዚቃ ማለት ነው ያቀለጡት ነው በነገራችን ላይ እንግዲህ ከኋላ ያለችው የምታዩት አዩን የምትመስለዋለች ልጃቸው ናት ተብሏል። ወት ተብሏል ማለት ነው። ቤተሰብ አጣሩልኝ፣ የምሬ ነው፣ አጣሩልኝ። ይህን ነገር አጣሩልኝ። ና አልፈታውም። ሰይድን ይህን ነገር አጣሩልኝ አለ፣ ነገር ልጅ፣ አለ የሆነ ነገር አለ። ምትል ሱመያ ወዳ አይደለም በቃ ወዳ እንዳልሆነ አሁን ገብቶኛል። ዛሬ ገብቶኛል ማለት ነው። ወዶች የምሬ ነው የምላችሁ፣ ዛሬ ገብቶኛል። ስለዚህ እናጣራለን ማለት ነው። እናጣራለን እንደርስበታለን ማለት ነው። ሰይድ ቦጋሌ ሞት እንደርስበታለን። ስለዚህ ውዶችዬ ነው ልላችሁ የምፈልገው ማለት ነው። እናንተስ ምርጫችሁ የት ነው ማለት ሰይድ ከአዩ ጋር እንዲሁ ቢቀጥል ይሻላል፣ ወይስ ደግሞ አሁን የመጣችው ሀዊ የተባለች እብድ መሳ ይመጣለች እና ከእሷ ጋር ይሻላል? የእናንተ ምርጫ የትኛው ነው? እኔ ምርጫዬ ከነ ቅብጠቷ፣ ከነ ዝላዩዋ፣ ከነ ቦክሷ አዩ ምርጫዬ ናት ማለት ነው። ከሀዊ ከሱማያ እንዳይመስላችሁ እንዴ! እናንተ እኮ ያው ከሱማያ ማንም ይደርስ የለም፣ ግን ከሀዊ አዩ እጅግ እጅግ እጅግ ትሻላለች ማለት ነው። ያቺ እንደ ቆርቆሮ የምትጫቻናት ዝም ብላ ማለት ነው። ውዶች የምሬን ነው። ስለዚህ አዩ ትሻልናለች ማለት ነው። ሰይድም ወደ አዩ እየተመለሰ ያለ ይመስላል ማለት ነው። ምክንያቱም በቃ እያሳየው ያለው ነገር ምናምን ወደ አዩ እንደተመለሰ አይነት ምናምን ነው እያሳየን ያለው ማለት ነው። ውዶች የምሬን ነው። ያመልሷል ማለት ነው። እና ዩም ደግሞ ያው ጥፍርሽን ቀነስ አድርጊ። እኔ እኮ የምትቀጠሉት ጥፍር ማለት ነው። ውይ እኔ እንዴት ነው የምትበሉት ምግብ ስትበሉ ሴቶች? እንዴት ነው ማለት ያው ማለት ሻወር ቤት ልልፈልጌ ነው ያው ሻወር ስትወስዱ ምናምን እንዴት ነው? ያው እንግዲህ የገባችሁ ትኖራላችሁ ብዬ ነው ማለት ቦጋሌ ሙት ግራኔ የገባ ጓንት ለብሳችሁ ነው ወይስ እንዴት ነው? ኦማይ ጋድ። በተረፈ ውዱች ይወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ውድድ አደርጋቸው።